እንኳን ደህና መጣችሁ፣ ላለሁኝ ዛሬ እንግዲህ አርእስቱን እንደምታዩት ቅድምን ፖስት አድርጌ ነበረ። ያው እንግዲህ የቤቲ ጉዳይ ቀጥሏል። እኔ እንኳን ማቆም ፈልጋለሁ፣ ግን ነገሮች እየተደጋገሙ ሲመጡ እናንተም ለምትጠይቁኝ ጥያቄ መልስ መስጠት ስላለብኝ መጥቻለሁ። በውስጥ በኩል ስላልናገራችሁኝ እጅ ጋር አመሰግናለሁ። እናቶች አባቶች የተሰማችሁን ስሜት ሼር ስላደረጋችሁኝ ስለ ኮመንታችሁም ጋር አመሰግናለሁ። ዛሬ ላወራበት የፈለኩት አርዕስት፣ ያው ሁላችሁም እንደምታውቁት ቤቲ ያው ከጎዳና ተነስታለች። አሁን ቤት ውስጥ ነው የምትገኘው። ልጇ ደግሞ ተወስዳባታለች። እንደገና ደግሞ አሁን በቅርቡ ወላጆቿ እናትና አባቷ በኢንተርቪው መጥተዋል። ባለቤትየውን በኢንተርቪው መጥተዋል፣ እና እሱንም እናያለን። እንግዲህ አብራችሁ ሁኑኝ ተከታተሉኝ። እንግዲህ በመጀመሪያ ላነሳው የምፈልገው እናትና አባቷ የሰጡትን ቪዲዮ በተመለከተ ነው። እናትና አባቷ የሰጡት ቪዲዮ ወይንም ቃለ መጠይቅ ሪከርድ የተደረገው ወር በፊት ነው። ዓላማው ደግሞ የዛ ቪዲዮ ዓላማ ደግሞ ቤቲ ከጎዳና እንድትነሳ የልመና ወይንም እሷን ወላጆቿን ሪከርድ አድርጎ ለመጠየቅ የተደረገ ቪዲዮ ነው እና እንዲሁም እንግዲህ ኦልሬዲ አሁን ቤቲ ቤት ውስጥ ገብታለች እና ወላጆቿ በተለይ አባቷ ይሄ ቪዲዮ እንዳይለቀቅ ጥያቄ አቅርበዋል። አሁን ደግሞ ከፈቃዳቸው ውጭ ይሄ ቪዲዮ ተለቋል እና በጣም አዝነዋል። እንዲሁም በተጨማሪ ቪዲዮቸው ተቆራርጦ በማይሆን ቦታ እንደገባ እና የማይሆን መልእክት እንዳስተላለፈ ወላጆቿ ተናግረዋል። እኔ የምለው አንድና አንድ ነገር ነው። ከወላጅ ሐዘን በተለይ ደግሞ ከሽማግሌ ከወንድ ከእናት ሐዘን ይሰውረን ነው የምለው። ማለት ህይወት አጭር ናት። የምንበላው አንድ እንጀራ ነው። ወደ ከዚች ምድርም ስናልፍ በጣም በአጭር በሆነች ነገር ነው። ምንም ነገር ይዘን አንሄድም፣ እና ከትልቅ ሰው ሀዘን ከወላጅ ሀዘን ይሰውረን እና ወላጆቿ በጣም እንዳዘኑ በዚህ አጋጣሚ ልነግራችሁ ፈልጋለሁኝ። ሌላ ሌላ ልነግራችሁ የምፈልገው ምንድን ነው? ባለቤቷ መልእክት ልኳል። በጣም ጥሩ ነው፣ በጣም ትሁት ነው፣ ደስ ይላል። ባህላዊም እንደሆነ እግዚአብሔርን እንደሚወድም ነግሮናል። በጣም ደስ ይላል። እኔ እሱ የሚናገረውን ነገር በጣም አምናለሁ። ማለት እኔ ማንንም ሰው አምናለሁኝ። አይ ሪስፔክት ኤቭሪዋን። ግን ያው ደግሞ መጠየቅ ያለብን ጥያቄ መጠየቅ አለብን። በዚህ አጋጣሚ ጠያቂዋም ያደረገችውን ድካም ልፋት፣ ምክንያቱም በጣም ከባድ ነው፣ ከቤተሰብ ጋር ከልጅ ጋራ በጣም ከባድ ነው። እኔ ቤተሰቦቼ ከተኙ በኋላ ስራ ከጨረስኩ በኋላ አሁን እንደምታዩኝ አስራ ሁለት ሰዓት ከምናምን ሰርቼ መጥቼ ነው እዚህ ጋ ቁጭ ብዬ ማወራቸው ሁሉም ሰው ተኝቷል። እና በጣም ቪዲዮ መስራት በጣም ድካም የሚጠይቅ ነገር ነው እና እሷንም አፕሪሺት ለማድረግ ፈልጋለሁ በዚህ አጋጣሚ ግን እኔ ጥያቄ አለኝ፣ ፐርሰናሊ ማለት ነው። ምክንያቱም ጠያቂዋ ከዚህ በፊት ቻናሏ ላይ እንዳያችሁት በትልቁ የጠየቀችው የጻፈችው ጽሑፍ ምንድን ነው፣ የቤቲ ቀድሞ ባለቤት ደበደበኝ የሚል ነው። እና ከዚህም በኋላ እሱን አሰማችኋለሁ። እና እንግዲህ እህቱንም ጠይቃለች ከዚህ በፊት እሱንም አሁን ጠይቀዋለች። ስለ ድብደባ ወይንም ስለ ዶሜስቲክ አቢውስ ወይንም ስለ ዶሜስቲክ ቫዮለንስ ምንም ነገር የሰማነው ነገር የለም። እና ሁሉ ነገር ጥያቄ ሲጠየቅ ለምንድን ነው ይሄ ጥያቄ የተዘለለበት ምክንያት አልገባኝም። ምክንያቱም ትልቅ የአርዕስት ሆኖ በፔጇ ላይ ተለጥፎ እስካሁን ስላለ ማለት ነው። እና ቤቲ ደብደህባት ወይንም ጥቃት አድርሰህባት ታውቃለህ የሚለው ጥያቄ ወይንም ደግሞ እህትዮዋም ስትጠየቅ ወንድምሽ በቤት ላይ የፊዚካል ጥቃት አድርሶባታል የሚለው ጥያቄ አልተጠየቀም እና እስካሁን ጥያቄ እኔም ሆኖብኛል። በእርግጥ እኔ አልጠብቅም። ይኸው ነው አሁ ደብድቢያት አለው እንደሚል ግን፣ እነዚህ ቪዲዮዎችን አዳምጡት ማለት ከጥቂቱ ነው። እኔ ላደክማችሁ አልፈልግም። ሁላችሁም ስለምታውቁ ስለዚህ ጉዳይ እንደ አዲስ ላሰማችሁ አልፈልግም። ግን የተወሰኑትን እኔ ጋ ያሉትን በጥቂቱ የያዝኳቸውን አዳምጡት። ይህንን መጀመሪያ አዳምጡ ብትነካ ሌላ ነገር ውስጥ እንዳረሳለን ብዬ ነበር። ከዛ በኋላ ነው ወደ ድራፍ የሉት እንዳትነካ ስለመታኝ ማለት ነው ሲንክ ጋር ግንባሬ ፈንክቶ፣ የት ላይ ለትንሽ ያመለጥኩኝ ሲዲ ሲወረወረ ማለት ነው መጨረሻ ቀን እና ያ ነበረ። ከዛ ወጣሁ፣ ሆይ ለጋሳ ውቂ አፓርትመንት ጀምሬ ነበር ኦሬዲ ሶ፣ ይሄ በጣም ከበደኝ፣ ይማታል እንደምልሽ እና ከዚች በኋላ ጫፌን ብትነካኝ ሌላ ነገር ውስጥ እንዳረሳለን ብዬው ነበር ከዛ በኋላ ነው ወደ፣ እና እንግዲህ አሁን ይህንን ቪዲዮ ወይም ይህን ድምፅ እንደምትመለከቱት ምንድነው ጫፌን እንዳትነካኝ ብየው እንደውም መቶኝ ሲንኩ ግንባሬ ሊመታኝ ነበር የሚል መልክት ነው። ሁለተኛውን ደግሞ ለአዳም ለአዳምጣችሁ ሆፕ ይሰማችኋል ብዬ ተስፋ ለራሱ አፖንትመንት ይዞ ጨርሶ ያን ወረቀት የጨረሰበት ነው አምጥቶ ነበር። አላሳየኝም። ሲጀመር እውነቱን ስነግርሽ እኔ የሚያሳየኝ ኢንፎርሜሽን የለም። እዚህ በራሴ ጉዳይ በራሴ ወረቀት ላይ ራሳቸው ስናህቱ ማድረግ ያለባቸውን ተነጋግረው ያደርጋሉ እንጂ በእኔ ጉዳይ እኔን አያማክሩም። ከበላች ምን አነሳት እያሉ ነበረ እርስ በርስ እንደሚሉ እና ከበላች ደግሞ ከሞላ ምን አነሳት ነው የሚሉት ራሱ ሌላው ነገር ለነሱ ኤክስትራ ነው። እና ሲጀመር እና ማክረብ እንግዲህ ይሄንንም እንዳዳመጣችሁት ምንድን ነው ከበላች ምን አነሳት፣ ሆዷ ከሞላ ምን አነሳት ነው የምባለው ነው የሚባለው ማለት ነው። ሌላውን ደግሞ አዳምጡት እንግዲህ ዛሬ አበዛሁባችሁ።

ይህ ቪዲዮ እኔ አይደለም በህይወት ኖሬ አይደለም። አይ ዶንት ኖው ሁልጊዜ ይረብሸኛል። ማለት ከመታኝ በኋላ ስላንቺ የሚጠይቀኝ ማንም የለም ይላል እና ኢትስ ቨሪ ዲስተርቢንግ። እዚህ አሜሪካን ሀገር፣ የምንኖርበት ሀገር ውሻ እንኳን ተመታ ብለን የምንደውል ሰዎች ነን። እንኳን የሰው ልጅ የእግዚአብሔር ፍጡር ቀርቶ እና ከመታኝ በኋላ ፊዚካሊ ከተመታች በኋላ ምንድነው የሚላት? ስለ አንቺ ማን የሚጠይቀኝ ነገር የለም አልጠይቅም ነው የሚላት። እንግዲህ እሷ እንደተናገረችው ማለት ነው። እና ጠያቂዋ ሁሉን ነገር ስትጠይቀው ይህንን አቢዩዝ ወይንም ዶሜስቲክ ቫዮለንስ እሷም በፔጅዋ ላይ በትልቁ እስካሁን ስላለ የቀድሞ ባሏ ደበደበኝ የሚለውን ስለ ድብደባው ለምን እንዳልጠየቀችው አልገባኝም። ግን ያው ደብድብ ያለው እንደሚልም ተስፋ አላረግም። ግን ቢጠየቅና ግልጽ ቢሆን ጥሩ ነው። እና ይህን ማዳምጡት ዛሬ ከተደበደበች ሁለት ቀን ስራት ገባም እንትን እንዳትል እያለ እና ልጅዛ በጣም የተጎዳችው ሰው ናት። ከመን አበሻ የሚባል ነገር እርዳታ አትፈልግም። እዚህ ሁሉም እሱ ሰው እያስላከ

ጥረት ያም ደግሞ የመጣው በትዳረው ካሳለፈች ቻማ ነው። በጣም የደበደባት ነበር። በጣም አብዙስ ነበር የሚያረጋት። ዛሬ ከተደበደበች ሁለት ቀን ስራ ሲገባም እንትን እንዳትል እያለ እና ልጇ፣ በጣም የተጎዳችው ሰው ናት። ከመን አበሻ የሚባል ነገር እርዳታ አትፈልግም። እዚህ ሁሉም እሱ ሰው እያስላከ

አዲስ ላረጋት ነው ዜጋ ሴደቹ ከዜጋች ወደ ሄደች አሁን እችለች። ኦኬ ሰው እንደምሰሙት፣ እንግዲህ ያው ቤቲም እንደተናገረችው ሌላም ሌላም ቪዲዮዎች አሉኝ። ያው ቤቲ የተናገረችው ነው የምነግራችሁ። ኢቨን አንቋት ሁሉ እንደነበረን ነው የተናገረችው እና እነዚህ የምታዩዋቸው ቪዲዮዎች ይሄ ከእኔ የፈጠርኳቸው ነገሮች አይደሉም ያሉ የተቀመጡ ሪከርድ የተደረጉ ናቸው ነው። አንዴ ሶሻል ሚዲያ ላይ የወጣ ነገር ሁሌም የወጣ ነገር ነው ሰው። እና ጠያቂዋ እንግዲህ በፔጇ ላይ እንደተናገረችው የቀድሞ ባል ደበደበኝ የሚል እስካሁን ትልቅ አርዕስት አለ ፔጇ ላይ እሱን ብትገልጽ እና ምክንያቱም መማሪያም ይሆናል ያው ማስተማር ነው አደለ፣ አላማችን እና መማሪያም ይሆናል እና እሱ ጥያቄ ባለመጠየቁ ትንሽ ቀር ብሎኛል እና እኔ ሰውየውን አምኘዋለው የሚናገረውን ነገር ሁሉ አምነዋለው። በተለይ ደግሞ አተኩሮ የተናገረው ነገር አለ። ምንድን ነው የተናገረው? በጣም ባህሉን እንደሚወድ፣ እግዚአብሔር እንደሚወድ እንደውም የመጣበትን ብሔር ራሱ ገልጾልናል። እና እኔ አምነዋለው ኬት ብሔርም እንደመጣ እግዚአብሔርንም እንደምንወድ ባህልማ እንደሚያጠብቅ እኔ አምነዋለው ማለት እኔ ሰው ካልተጨነቀኝ ብዙም የምጠራጠረው ነገር የለኝም በሰውዬው። ፐርሰናል እንጥላቻ የለኝም። ግን አንድ ሴት ወጥታ እንዲሆንኩ ስትል ይኖ፣ አንድ ሰው ሆዴን አመመኝ ሲል ኖ፣ ጥርስህን ያመመህ አይባልም ቢያንስ ሂድና ቼክአፕ ተደረግ ይባላል እና ይሄ የዶሜስቲክ ቫዮለንስ ጉዳይ ወይንም የአቢዩዝ ጉዳይ ቢጠየቅ በጣም ደስ ይለኝ ነበረ። እና ያው እንግዲህ ሰውየው ባህል በጣም የሚያምን ሰው ነው። እግዚአብሔርን የሚፈራ ሰው ነው። በካልቸር የሚያምን ሰው ነው። እና እኛ ደግሞ ኢትዮጵያውያን ጥሩም ካልቸር አለን፣ መጥፎም ካልቸር አለን። ሁሉም ጋር ማለት ነው፣ ሪላቲቭ ነው። እና ጥሩ ካልቸራችንን ኪፕ አድርገን ደግሞ መሻሻል ያሉ ባህሎቻችንን ደግሞ ማሻሻል ያለብን ነገር አለ እና አሁን ይህንን ጎግል ሰርች ላይ ነው ያገኘሁት፣ አነብላችኋለሁ። ምን ይላል መሰላችሁ ዶሜስቲክ ቫዮለንስ ኢስ ኮመን ኢን ኢትዮጵያ ቦስ ኡርባን ኤንድ ሩላር ሩላር ፋሚሊስ አባውት ኤይቲ ኤይት ፐርሰንት ኦፍ ሩላር ኤንድ ሲክስቲ ናይን ፐርሰንት ኦፍ ኡርባን ውማን ቢሊቭስ ት ዘር ሃዝባንድ ሃ ራይት ቱ ቢት ዘም። ይህ እንግዲህ ሪሰርች የተደረገው ጎግል ላይ ያለ ነገር ነው እና እሱ እንደተናገረው በጣም ባህሉን የሚያምን ሰው ነው እና በባህሉ ቤተሰቡን ማስተዳደር የሚፈልግ ሰው ነው እንደተናገረው እና እንግዲህ ባህላችን እንግዲህ እንደሚያሳየው ደግሞ ሰማንያ ስምንት ፐርሰንት ወይ ወይንም ሰማንያ ስምንት ፐርሰንት ማለት ዘጠና ፐርሰንት ወይም ወደ መቶ የሚጠጋ ፐርሰንት ምንድን ነው ሴቶች ባላቸው እንዲደበድባቸው የመደብደብ መብት እንዳለው ያምናሉ፣ ነው የሚለው። ሁላችሁም ይህንን ነገር ሪሰርች አድርጋችሁ ማግኘት ትችላላችሁ። እና ይሄ አንዱ ባህላችን ነው፣ መሻሻል ያለብን ባህላችን ነው ማለት መልካም የሆኑ ባህሎቻችንን ይኸው እኔ ባህሌን ለብሼ ነው የመጣሁት። በባህሌ በጣም ነው የምኮራው፣ በኢትዮጵያዊነት በጣም ነው የምኮራው። እና ሰውዬው እንዳለው እንግዲህ ባህሉን ያምናል፣ በባህሉ ነው ቤተሰቡን የሚያስተዳድረው እና እንግዲህ ባህላችን ደግሞ እዚህ የሚያሳየው ኤይቲ ኤይት ፐርሰንት ኦፍ ሩራል ኤንድ ሲክስቲ ናይን ፐርሰንት ኦፍ ዊማን ቢሊቭ ዜር ሃዝባንድ ሃቭ ኤ ራይት ቱ ቢት ዜም። እና ባይ ዘ ዌይ አንድ ጠበቃ አሁን ለምሳሌ ስለ ኢትዮጵያዊ ፋሚሊ ኢንቮልቭ ቢያደርግ ማለት ነው ቢያደርግ ስለ ባህላችንም ሪሰርች ያደርጋል። ምን አይነት ባህል ነው፣ ምን ያህል ቋንቋ ነው ብሎ እና ይሄ ሎየሩ አሁን ይህንን ኢንፎርሜሽን ቢያገኘው ማለት ነው እና ይጠቀምበታል ማለት ነው። ኬዙን ለመስራት የሚጠቀምበት ኢንፎርሜሽን ነው። ባይ ዘ ዌይ ባለፈውም እኔ የባለቤቱ እህት የባለቤቷ እህት ወታ ኢንተርቪውም ስትናገር የተናገርኩት ነገር አለ። ፕሊስ ልጇም ጎዳና ላይ ነበረች፣ እሷም ጎዳ ላይ ነበረች። የተናገርኩት ነገር ምንድን ነው? ሄዳችሁ ቪዲዮን ማየት ትችላላችሁ። ምናልባት እነዚህ ልጆች እኮ ማለት ነው ባለቤቷም ቤቲም ደ ያንግ ካፕል ናቸው። በጣም ያንግ ካፕል ናቸው። ተጋቡና ቤቲ መጣች። ካልቸር ሾክ አለ ማለት አይደንቲቲ ክራይሲስ የሚባል ነገር አለ፣ ከኢትዮጵያ ወደ አሜሪካ ስንመጣ። በዛ ላይ ደግሞ ሎክዳውን ሆነ፣ ዩኖ እዛው ነው የምትተያዩት፣ ምንም ነገር ማታያዩት። እና ሚስ አንደርስታንዲንግ ሊሆን ይችላል። እነዚህ ሁለቱ ወጣት ባለትዳር ባለትዳሮች፣ ይሄ የመጀመሪያው ትዳር ወቅታቸው መፈተኛቸው ነው እና የእህትዮዋ ወታ ስታወራ ምንድን ነው ያልኩት? በቃ እንዲህ ናት እንዲህ ናት፣ አንድም ጥሩ ነገር አልተናገረችም ስለ ሴትዮዋ ስለ ቤቲ ማለት ነው። የምትለው እኔ እንዲህ አድርጌ እኔ እንዲሆኜ እኔ አስፈልጋለሁ እኔ እናት ናቸው ነኝ ምናምን እንደዚህ ነው የምትለው እና ምንም ጥሩ ነገር አልተናገረችም። እኔ ያልኩት ምንድነው እከሌ ነው እንደዚህ ነው ከማለት ይልቅ በቃ እነዚህ ወጣት ካፕሎች ናቸው ሚስ አንደርስታንዲንግ ተፈጥሯል። እባክሽ የእኔ ሂድ ከጎዳና ላይ ተነሺ ሰላም ፍጠሩ የሚል ንግግር ነው ኤክስፔክት የማደርገው ስፔሻሊ ከአማች ወይንም ከትልቅ ሴት ማለት ነው። እና ዳ ወዝ ማይ ኮንሰርን ኦልሶ ደ ፋሚሊ እና እሱም ወጥቶ ጥሩ ነው ስለ ባህል ስለ ካልቸር ስለ ብሔር ማውራት አይ ዶንት ኖው በምን መልኩ እንደታየ አላውቅም። አንዳንድ ጊዜ ግን የምንናገራቸው ነገሮች ለሕግ መልእክት ይሆናሉ ብዬ አስባለሁ። ለምስክርነት እንትን ይሆናሉ ብዬ አስባለሁ እና እነዚህ እንግዲህ እኔ ያመጣ ሁላችሁ እናንተ ከምትሰሙት ማለት እኔ ከራስ የፈጠርኩት ነገር አይደለም። የሰማሁትን ያነበብኩትን ነው እዚህ ጋር ይዤላችሁ የመጣሁትኝ እና እነዚህ እነዚህ ነገሮች ነው የተረዳሁትኝ። እነዚህ ባለፉ ሳምንታት እና እንግዲህ አሁን ያው ቤቲ ያው እንግዲህ አሁን ካዳመጥናቸው ቪዲዮዎች ካለፈችበት መንገድ ትራውማታይዝድ ሆናለች ብዬ ነው የማስበው። ቀላል አይደለም። ኢቨን ወተን ስንገባ ትራፊኩ፣ በስራው በኑሮ ሁሉም ሰው ምንም ቢሆን ስትረስ አለበት። እሷ ደግሞ የሁሉ መከራ አልፋ መከራ አልፋ በመከራ ውስጥ ሄዳ ሄዳ ሄዳ ሄዳ ጎዳና ላይ ጎዳና ላይ ነበረች። እንደገና ደግሞ አሁን ደግሞ ከልጇ ተለይታለች እና አንዳንድ ጊዜ የምታደርጋቸው አክቲቪቲዎች ብዙ ስትረሷን የሚያወጡ ወይንም ትራውማታይዝድ መሆኗን የሚያሳዩ ነገሮች ናቸው። እና ፕሊስ በትግህስት ወይንም እሷን ሳፖርት በማድረግ አይዞች በማለት ብናሳልፈው። ምክንያቱም እች ልጅ ብሶት፣ እልህ፣ ቁጭት ዩኖ እንደገና ደግሞ የአሜሪካን ሲስተሙ ግራ መጋባት እንደገና ደግሞ ሕግ አሁን ደግሞ ሕግ በጣም ከባድ ነው እዚህ ሀገር ኢቨን ሀያ አመትና ሰላሳ አመት አርባ አመት ለምን ሀምሳ አመት አትኖሩ በህግ መስመር ካላለፋችሁ በስተቀር ቋንቋው ራሱ በጣም ከባድ ነው። ላይክ ስፒና ፕሮቦኖ ምናምን ነገር ምንም በቃ የማይታወቁ እንግሊዝኛ እንኳን ያልሆኑ ቃላቶች ናቸው እና በጣም ነው ግራብ የሚያጋቡት እና ከመቼም የበለጠ አሁን ከባድ እና አስቸጋሪ ሁኔታ ውስጥ ናት ያለችው እና ፕሊስ አንደርስታንድ አድርጓት የገባችበት ነገር በጣም ከባድ ነው ለማለት ነው የምፈልገው እና እና ልላት የምፈልገው ምንድን ነው እዚህ ሀገር ስንመጣ ስንሰደድ ማለት ነው ቋንቋቸውን ባህላቸውን አስተዳደራቸውን መንገዳቸውን ሁሉ አስተውለን ነው ማለፍ ያለብን። ማለት ለእኛ ብሎ ለከሌ ለአበበ ብሎ የሚያልፍ መንገድ የለም፣ የሚሄድ የለም። ሁሉ ስርዓትና ደንብ አለው ማለት ነው። ስለዚህ አሁን ያለፈችበት እንግዲህ ጉዳያቸው ወደ ፍርድ ቤት ስለሄደ በፍርድ ቤት መሰረት ማለፍ ነው ያለባት። ከአለባበስ ጀምሮ ጠበቃ፣ አስተርጓሚ፣ ሁሉ ነገር ያስፈልጋል። አሁን ከገባችበት ችግር ውስጥ ለመውጣት ማለት ነው። አለበዚያ ይህንን መንገዶች ላይ ጠበቃ፣ አስተርጓሚ፣ ቀጠሮ ስርዓቱን በደንብ አርጋ በዛ መንገድ ካላለፈች በስርዓታቸው እና በህጋቸው ካለፈች ምክንያቱም ልጃቸው የአሜሪካን ሲቲዘን ናት። በአሜሪካን ስታንዳርድ ማደግ አለባት። ያንን ስታንዳርድ ደግሞ ፊት ማድረግ አለብን። ፊት ፓረንቲንግ የሚባል ነገር አለ እና እሷ አሁን ራሷ ላይ መስራት ራሷ ላይ ማሻሻል ሞር ጊዜ መውሰድ አለባት። ጠበቃ አስተርጓሚ ያስፈልጋል እና የመሳሰሉ ነገሮች ያስፈልጋሉ ለማለት ነው እዚህ ጋር የመጣሁት። አይሆፕ ቤቲም እንግዲህ ትምህርት ወስዳ ካለፉት ትምህርቶች ወስዳ አሁን ግን ለተሻለ ነገር ትሰራለች ብዬ አስባለሁኝ። ምክንያቱም አለበዚያ አንዳንድ ጊዜ ኳስ ስንጫወት በጣም የሚያናድድ ጎል አለ አይደለም? በጣም የሚያናድድ እሱ በራስ ላይ ጎል ማግባት ማለት ነው በጣም የሚያናድድ ነው። ባይዘ ወይኔ ኳስ በጣም ስለምወድን ሁሉ ኳስ ምላችሁ እና እነዚህ ነገሮችን ስቴፖችን ተረጋግታ ሄዳ የምትፈልገውን ጥያቄ እነሱ በሰጡት መሰረትና አስተዳደር ካላለፈች ትንሽ ይከብዳል። የመጪው ነገር የባሰ ብዬ ነው ማስበው። ቴንክ ዩ ሶ ማች ፎር ዋቺንግ። ቴንክ ዩ ሶ ማች ፎር ኦል ድ ኮሜንት፣ በውስጥ መስመርም ሜሴጅም በኢሜልም ስለ ኮንታክት ስላደረጋችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች ፎር ላይኪንግ አንድ ሰብስክራይቢንግ። ቴንክ ዩ ፎር ሰፖርቲንግ እና በሌላ ቪዲዮ እስከማገኛችሁ ድረስ አመሰግናለሁ። ቴንክ ዩ ሶ ማች።